ነበሲሮ አፍቃሪ ክፍል ሰላሳ ሶስት ኤልያስ ሸጉጦን ኤምራን ላይ አነጣጠረው። በዚህ ጊዜ ሞባይሉ ጠራ። የደወለለት ማሜ ነው። ማሜ ገና ስልኩ እንደተነሳ አሁኑኑ ስራህን አቁም፣ ድርጊትህን አቁም አለው። ኤልያስ ደነገጠ። ምን እያደረኩ ነው ብሎ ጠየቀው። ማሜ ቅድም ከቤቱ ሲወጣ ይዞት የነበረው ማይክ። ግድግዳ ስር ጥሎት ነው የሄደው እና እየተደረገ ያለውን ሁሉ በመስማት ላይ ነበር። በዚህም የሰማውን እያንዳንዱን ነገር መለሰለት። ኤልያስ ዛሬ አንድ ሰው ተጨማሪ ገለሃል። ይህ ማለት በሰው መግደል ነፍስ በማጥፋት ወንጀል የተረጋገጠ ማስረጃ እኔ ጋር አለ ማለት ነው። ስለዚህ አለው። ኤልያስ ደነገጠ። አሰላሙ አሌይኩም ወረህመቱላይ ወበረካቱ ድና የተከበሯቸው የቻናሌ ቤተሰቦች እንዴት ተለመደው? አነበሲሮ አፍቃሪ በሚለው ታሪክ ተከስቻለው፣ ሀብራቸው ይቆዩት። አሁን በዚህ ሰዓት ወደ ፖሊስ ጣቢያ እየህርኩ ነው። ከኢንስፔክተሩ ጋር ቀጠሯለኝ። ሁለት አማራጮች አሉ። እስካአሁን የሰበሰብኳቸውን እና ዛሬ ድምጽ ፋይል የወሰድኩትን ይህንን ማስረጃ ለኢንስፔክተሩ ሰጥቼ አንተን ማሳሰር ለጠማው ኢንስፔክተር እስር ቤት ውስጥ ፍጹም ተመልሰህ እንዳትወጣ አድርጌ እንድትማቀቅ ማድረግ፣ አልያም ደግሞ እኔ በምልህ ነገር መስማማት አለው። ኤልያስም እንዲዛማ እንዳታደርግ እንዲዛማ እንዳታደርግ እኔና አንተ መስማማት እንችላለን። ምንድን ነው የምትፈልገው? ንገረኝ አለው። በዚህን ጊዜ ማሜ የአህመድን ሙሉ ንብረት ማስመለስ ይቻላል። ገንዘቡን ወደ እኔ ስም አዘዋውርልኝ። ቤት ንብረቱን ጥለህ ማውጣት ማለት ይቻላል ይችላል። ግና ይህንን ለማድረግ የስም ዝውውርና ሌሎች ፕሮሰሶች የቀናት እድሜ የቀናትን እድሜ ይፈልጋሉ። ማሜ ደግሞ ከዛሬ ውጭ ቀን የለውም። ነገ ወደ ካናዳ በራሪ ነው። ስለዚህ የማይጨርሰውን ነገር ጀምሮ አተርፈ ባያ ጉዳይ እንዳይሆን በጥንቃቄ መራመድ ፈልጓል። ለዚህም ነው እንዲህ ብሎ ምርጫውን የቀየረው። አሁኑኑ ገባ አሁኑኑ ኢምራን እና ኢክራምን ጥሩ ልብስ አልብሰ በአንተው ሹፌር እጅግ ዳጎስ ያለ ገንዘብ ሊተዳደሩበት የሚችሉ ጥሩ ገንዘብ በቼክ ፈርመህላቸው ወደ እኔ ትልካቸዋለህ። በራስ ሹፌር እስከ ስቴዲዮም አዲስ አበባ ስቴዲዮም አወከው አይደል? አዲስ አበባ ስቴዲዮም አስፋልቱ ዳር ታደርስልኛለህ አለው። ኤልያስም አይ ይሄማ የማይሆን ነገር ነው፣ ፍጹም የማይሆን ነገር ነው የጠየከኝ። እነሱ ከኔ ጋር ጉዳይ ያላቸው አለው። ማሚም መልሶ አልሰማህኝ መሰለኝ። እየሄድኩኝ እኮ ያለሁት ወደ ባኞ ቤት አይደለም፣ ሻውር ለመውሰድ ነው አላልኩህም። እየሄድኩኝ ያለሁት ወደ ፖሊስ ጣቢያ ነው። ትሰማኛለህ? እያማረኩህም አይደለም። ዲፍን ሰላሳ ደቂቃ ሰጥቻሃለሁ። ከፖሊስ ጣቢያው ፊት ለፊት ያለ ካፌ ውስጥ ተቀምጬ ለዲፍን ሰላሳ ደቂቃ ያህል እጠብቅሃለሁ በዛ ሰዓት ስቴዲዮም አካባቢ ደርሰው እኔ ያስቀመኩለትን ሰው አገኝቻችኋለሁ ብሎ ካልደወለልኝ በስተቀር እመነኝ፣ ኤልያስ ማትፈልገው ነገር ይፈጠራል፣ አለው። ኤልያስ እየተርበተበተ እሽ በቃ በቃ ይሁን፣ እንዲያልክ ይሁን አልኩኝ እኮ አለና ወደ ጋርዶቹ ዞሮ ሂድ እስቲ ከላይ ቼክ ይዘህልኝና እና አንተ ደግሞ አለው ወደ ሹፌሩ ዞሮ ሂድ መኪናውን አሙቅ ቶሎ በል። ኢክራም ኢምራን ላይ ውጡና የታጠበ የተዘጋጀ ልብስ አላችሁ አይደል ሄዱ ቀይሩ አላቸው። ጋርዶቹም ሆኖ እነ ኢምራን ምን እንዴት እየተከናወነ እንደሆነ ሊገባቸው አልቻለም። ኤልያስ ደቂቃው እንዳያልቅበት ያቻኮላቸው ገባ። ቶሎ በሉ አልኩኝ እኮ ፍጠኑ አለ። እነ ኢምራን ልብሳቸውን ቀይረው ወረዱ። ቼክ መጣለት፣ መኪናውም እየሞቀ ነው። ኤልያስ በሉ ከዚህ በኋላ ከኔ ነፃ ናችሁ አላቸው። ኢምራን እና ኢክራም ማመን አልቻሉም። የምር ነው ብሎ ጠየቀው ። ኢምራንም ኤልያስም ስቀልድና ስዋሽ አይትህኝ ታውቃለህ እንዴ አለ ኢምራንና ኢምራንና ኤክራም ሳያስቡት ተቃቅፈው፣ ይህንን ሲያስተውል ቆይ ቆይቆይ ምንድነው ክፉ ሰው ነህ እያላችሁኝ ነው? ከኔ ነፃ ናችሁ ስላችሁ በዚህ መጠን የምትተቃቀፉት ክፋት አለ። ኤክራም በቀበል አደረገ ኤክራም ቀበል አድርጋ አይ እንደዛ ማለታችን አይደለም። ከደቂቃዎች በፊት ምድርን ልንሰናበታት ቤተሰቦቻችንን ሳናገኝ ልንሞት ስለነበር አሁን አዲስ ህይወት ስለተሰጠበት ስለተደሰት ነው አለች፣ እና በሽንገላ አጠበቀው። መልካም ለማንኛውም ይህንን እንኩ አለና ለእያንዳንዳቸው የሁለት ሁለት ሚሊዮን ብር ቼክ ፈርሞ ጽፎ ሰጣቸው። ያዩትን ማመን አልቻሉም። የዜሮዎችን ብዛት ስንት ብር እንደሆነ እንኳ መገመት አቃታቸው። እርስ በእርስ ሲጠያየቁ አይቶ የሁለት ሁለት ሚሊየን ብር ቼክ ነው አላቸው። አሁንም ሊያምኑ አልቻሉም። ሁለት ሚሊየን ብር በስማቸው ተጽፎ አይተውት አይደለም አልመውት አያውቁም። የትኛው ባለጸጋ ይሆን እንዲህ እያደረገልን ያለው ሲሉ ከልባቸው ጠየቁ። በጣም ግራ ገባቸው። ደስታቸውን መቆጣጠር አልቻሉም። ኢክራም እና ኢምራን አመስግነው የሚሉት ቃላት ቢያጠራቸውም በቃ እንሄድ አይደል ብለው ጠየቁት ኤልያስም አዎ ሂዱ አላቸው ለመውጣት ሲሰናዱ ቆይ ቆይ ቆይ ደግሞ በራሱ ሹፌር ነው ያለኝ እንዲያትቀን እንዲያትንቀለቀሉ መኪና እየሞቀ ነው በሹፌሩ ሂዱ አላቸው እንደወጡ ኤልያስ በብሽት በብሽቀት አጠገቡ ያለውን ብርጭቆ አንስቶ ከግድግዳው ጋር አጋጨው። ኢምራንና ኢክራም ምን እየሆነ እንዳለ ሊያምኑ አልቻሉም። ነገሩ በህልማቸው እስኪ ለይላቸው ድረስ ግራ ተጋቡ። ሹፌሩ እንደገቡ ነገራቸውና እንዲገቡ ነገራቸው እና መኪናውን ይዞ ወዴት ተባለው ቦታ ሊነዳው ጀመር። ሹፌሩን ደጋግሞ ጠየቁት። ወዴት ነው የምትወስደን? አሉት ምንም እንደማያውቅና አርግ የተባለውን ብቻ እያደረገ እንደሆነ ነገራቸው። ብቻ ስቴድዮም አካባቢ ሊቀበላቸው የሚችል ሰው ስለተዘጋጀ እዛ እያደረሳቸው እንደሆነ ነገራቸው። ኤክራም፣ ጌታዬ ይመስገን፣ አልሐምዱሊላ። አስበኸው ነበር፣ አስበኸው ነበር። ከደቂቃዎች በፊት እኮ ልንሞት ነበር፣ እኔማ ሸሃዳ መያዝ ጀምሬ ነበር እኮ አለችው። ኤምራንም እንዴ እኔስ ብትይ በቃ ቤተሰቦችን ተሰናበኳቸው አንቺንም አጣውሽ ብዬ ነበር አለ ሹፌሩ በመካከል በንግግራቸው ጣልቃ ገብቶ ምን ለእናንተ ብቻ ለእኔም ተረፋችሁ እንጂ አለ ምን እንዳለ አልገባቸውም እንዳልገባቸው በአይኖቻቸው አሳዩት ሹፌሩ እንዳልተረዱ ስለገባው ንግግሩን ቀጠለ እንዴ ከዚህ በኋላ ኤልያስ ጋር የምመለስ ይመስላችኋል እኔ የምን ሙኝ ነኝ? እናንተን እንዳደረስኳችሁ በዚሁ እጠፋለሁ። ሊገለኝ ነበር እኮ እነዚህን ሁሉ ዓመታት የእርሱን ደሞዝ ፍለጋ ሳገለገል ኖሬ መጨረሻዬን ሞት ያደረገው ነው እንዴ? ደግሞ በባዶ አልሰናበትም፣ እንዲሁም አልፋታውም። እሱ እዚህ ባለበት እዚያ ዋናው ቤት ሄጄ እቃዎቹን እንዳለ ዘርፌለት ነው የምሄደው። ያው እናንተ የኤልያስ ቀንደኛ ጠላት እንደሆናችሁ በደንብ ስለማውቅ ነው ሚስጥሬን በግልጽ የምነግራችሁ። እስከ ዛሬ ያገለገልኩበትን ስላሰጠኝ እቃውን እንዳለ ዘርፌለት እጠፋለሁ። መልሶ አያገኘኝም ይሄ ውሻ አለ። ኤምራንና ኢክራም በፈገግታ ተሞሉ። በጣም የሚያምነው የኔ የሚለው ጋርዱ በዚህ መጠን ተሰላጅቶበት ሲርቀው ማየታቸው የኤልያስ ውድቀት እየጀመረ እንደሆነ ተረዱ። ግን አሁንም ድረስ በጥርጣሪያቸው ምናልባት ማሜ ሊሆን ይችላል አሉ እንጂ ማን ጠርቷቸው እየሄዱ እንደሆነ አያውቁም። ደስታቸው ግን ፊታቸው ላይ ያስታውቃል፣ እያቁነጠነጣቸው ነው። ደጋግመው ፈገግ ይላሉ፣ ይተያያሉ፣ ጌታቸውን ያመሰግናሉ። የሚሉት ቃል ጠፍቷቸዋል። በቃ ልክ እንደ ተፈታች እርግብ ወዲህም ወዲያም መብረር ይፈልጋሉ። ለረጅም ጊዜ ያላዩት የውጭ አስፋልትና ከተማው አዲስ ሆኖባቸው ሁለቱም በየመስኮታቸው ይቃኛሉ። ከደቂቃዎች ጉዞ በኋላ የተባለው ቦታ ደረሱ። አወረዳቸውና፣ ሁለቱም ይቅናችሁ ተባብለው ተለያዩ። ገና ከመኪናው ከመውረዳቸው አንድ ቆንጆ ማርች ኤዲ አጠገባቸው መጥቶ ቆመ። ሹፌሩ ክላክስ አደረገላቸውና እንዲገቡ ጋበዛቸው። መኪና ውስጥ እንደገቡ ሹፌሩ እንኳን ደህና መጣችሁ እንግዶቼ አላቸው። ሁለቱም እንኳን ደህና ቆይህን እንኳን ደህና ቆይህን አሉትና በሉ! ይህንን ስልክ አናግሩ ብሎ የተከፈተ ስልክ ሰጣቸው። ስልኩን ጆሮቸው ላይ አደረጉ። በስልኩ መነጋገሪያ ውስጥ የማሜ ድምጽ ሰሙ። ከየትኛውም ጊዜ በበለጠ ደስታና እረፍት ተሰማቸው። ማሜ እንደዳናቸው ሲሰሙ ደስታቸው በኃይል ከፍ አለ። ማሜ ወደ እሱ ጋር እንደሚመጡና እስከሚያገኛቸው ሊያያቸው እንደቸኮለ ነገራቸው። እነሱ ምስጋና ደስታቸውን ገና በስልክ ጀመሩለት። ሹፌሩ ስልኩን እንደዘጋ መንዳቱን ጀመረ ወደ ማሚ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 33 እዚህ ድረስ አንብቤላችኋለሁ። የተወሰነ ይቀረዋል። ከክፍል 34 ጋር ይዣላችሁ የምቀርብ ይሆናል። ከተመቻችሁ ላይክ ሽር አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ለነበረን ቆይታ ከልብ አመሰግናለሁኝ። መልካም ሁኑ።